እኔ የኢትዮጵያ ህዝብ መንግስት አለው ብዬ አላምንም። ሀገሪቷ መንግስት የላትም፣ ጠባቂ እግዚአብሔር አምላክ አላት። ሁሉም በሃይማኖቱ ፈሪሃ እግዚአብሔር ያላቸው ሰዎች ስላሉ ያችን ሀገር እግዚአብሔር ይጠብቃታል። በዚህ ተማመናለው እንጂ ስርዓተ መንግስት መንግስት የሚባለው ነገር የለም። በሥነ ልቦና የምንመራ ወደኋላ የተመለስን ሰዎች ነን ሆነናል ብዬ ነው ማስበው ሀገሪቷም ጠባቂ አምላክ ስላላት ያው ያ ሁሉ የጎን ደምስ እየፈሰሰ ማጆሪቲው በህይወት መቀጠል ስላለበት ብጥብጡ፣ ይሄ ክፋቱ፣ ተንኮሉ፣ አስመሳይነቱ፣ አድርባይነቱ ከባህላችን ያፈነገጡ ነገሮች በርከት ያሉ ጉዶችና በርከት ያሉ ታምሮች ሲደረጉ እግዚአብሔር በቸርነቱና በታምሩ ነገ ተስፋ ያለው ህዝብ ስለሆነ የቃል ኪዳን ሀገር ስለሆነች እግዚአብሔር ጠብቆን ወደፊት እየሄድን ያለ ነው። ቢሆንም ግን የእግዚአብሔር ጥበቃ እንዳለ ሆኖ የሰው ልጅ ምግባርና የሰው ልጅ ተግባር ያስፈልጋል። እኔ ሁላችንም ለእውነት ብንቆም እና ከእውነት ጎን ብንቆም ለእውነት የሚሰሩ ነገሮች ላይ ብንተባበር እጅግ መልካም የሆነ ነገር እናመጣን ነው ብዬ አስባለሁ። ንጹሐኖች ተጨፈጨፉ፣ ንጹሐኖች አለቁ ማለት እግዚአብሔር አዘነ ማለት ነው። እግዚአብሔር አዘነ ማለት ደግሞ ቅጣታችን ከዚህ የበለጠ የከፋ ይሆናል። ቀልድ አይደለም። በትግራይ የተጨፈጨፉ ወጣቶች፣ ኢትዮ ኤርትራ ጦርነት ያለቁ ወጣቶች፣ ኦሮሚያ ክልል ላይ የሚጨፈጨፉ የሚገደሉ ወጣቶች፣ በተለያየ ቦታ ላይ እየረገፉ ያሉ ወጣቶች፣ ንጹሐን ህፃናት፣ እናቶች፣ የወለዱ ህፃናት፣ ሴቶች፣ ሴቶቻችን መደፈር፣ የሰው ልብ በሽብር መሞላት ሰላምና ያልተረጋጋ ጭንቅላት በሀገሪቱ ውስጥ ካለ ሀገር የለም። ዶክተር በድሎ አግጅራ ልጅ ሀገር ማለት ሰውን ይላል እና ሰው የሌለበት ሀገር እያደረግን ነው። ትልልቆች እየተዋረዱ፣ ትንንሾች ውርጋጥና ራሳቸው መምራት የሚችሉ ከፍ እያሉ እየሄዱ በሄዱ ቁጥር ችግራችን እየገነንና እያለቀን ነው የምንሄደው። የአማራ ህዝብ ሰላም አጣ ማለት የትግራይና የኦሮሞ ህዝብ ሰላም ደሞ ላይ ተገንበላ የሻሸመ የሁሉም አካባቢ ሰላም አጣ ማለት ነው። የኦሮሞ ህዝብ ሰላም አጣ ማለት ሁሉም ሰላም አጣ ማለት ነው። እንደ ሰው ልጅ ቆመን እንድናስብ ነው የምፈልገው። መንግስት የለንም የሚለውን ነገር ረገጥ አርጋችሁ ያዙ። እኔ አንድ ማሳያ ልንገራችሁ መንግስት እንደሌለን ሲዲሲ የሚባል የአፍሪካ ከፍተኛ የጤና ተቋምን ጨምሮ የኢትዮጵያ ጤና ሚኒስቴር፣ ቀጥሎ ደግሞ የዓለም የጤና ሚኒስቴር ቴድሮስ አድሃኖም የሚባል ግለሰብ በኢትዮጵያ ውስጥ ማርቡርግ የሚባል በሽታ መግባቱን እና ይሄ በሽታ እየተዛመተ እንዳለ ሰምተናል። ይሄ በሽታ በኢትዮጵያ ውስጥ ብዙ ችግርና መከራ እንደሚያስከስትም አውቃለሁ። የት ድረስ፣ ምን ላይ ድረስ የጤና ሚኒስትር መግለጫ የሰጠው የለም። ታፍኗል። ይሄንን መረጃ የወጣው ዶክተርም የት እንደገባ አይታወቅም። እስር ቤት ነው ያለው። ይሄንን ለማህበረሰቡ አዌርነስ መፍጠርና የተሻለ ማህበረሰቡ ነገ የተሻለ ዜጋ እንዲፈጠር መስራት ያለበት ስርዓቱ ለህዝብ እንደማያስ የምታውቁት አንድ ማስረሻ ሰጥ የሚባል የፋኖ ተዋጊ ተቀላቀልኩ ብሎ ለድራማ ግን ሶሻል ሚዲያው ይሁን ሚዲያው የመንግስትነት ቅርጽ ለመስራትና ጭፍጨፋውን ለማስቀጠል ሲል በተለያየ ሚዲያዎች ላይ ፋኖ ተቀላቀለ ፈነ ፋኖ ገዜ ብለሳ የመንግስት የራሱ የስልጣኑን መቆናጠጫ ነው እንጂ የሚያስጨንቀው የህዝብ እልቂትና የህዝብ ደም አያልፍም። በፋኖች ስም አደራጅቶ አማራ ክልል ላይ ህጻናትን ይገላል። ህጻናትን ይል ማገት፣ መዝረፍ፣ ድራማዎች መስላት፣ የሃይማኖት ሽኩቻ መፍጠር የእስልምና ተከታይ ከክርስትና እምነት ተከታዮች ጋር የፕሮቴስታንት እምነት ተከታይ ከአንዱ ጋር ብጥብጥ እንዲልና ክልሉ እንደ ክልሉ እንዳይቀጥል፣ ሀገር እንደ ሀገር እንዳትቀጥል በእምነት ተቋማቶች ውስጥ ያሉ የካድሬነት ስራ የሚሰሩ አካላቶች በዛች ሀገር ውስጥ እየሰሩትና እያደረጉት ያለው ከፍተኛ የሆነ ይሄ ሊበር ድማ ይችል አንድ የተነሳ ሰዓት ህዝብ በልቶ ሀገሪቶ ትንሽ ስምላጭ ሀገር ትላጭ ነው። የሃይማኖት ጉዳይ ቀልድ አይደለም። የማህበረሰብ የጤና ጉዳይ ቀላል አይደለም። የማህበረሰብ የሞራል ጉዳይ ቀላል አይደለም። የማህበረሰብ በጥይት ተመቶ ከሚገደለው በላይ የሚወጡ ህፃናት ታዳጊ ህፃናቶች ሞራሊ መግደልና የራሳቸው በራስ መተማመናቸው እንዳያሩ አድርገህ ትውልድን የምትገድልበትን መንገድ ካዘጋጀህ ስልጣንን አይደለም ምንም ማስቀጠል ይቻላል። መንግስት የምብላችሁ የተቀመጠው ኃይል ስልጣኑን ለማስቀጠል እንጂ ለህዝብ አያሰድብም። እስቲ አሁን የሚያሳስበው የኢትዮጵያ ህዝብ አንድ ማስረሻ ሰጥ የተባለ ሶስት ሰዎች እና አንዲት ውሻ ይዞ የገባ ሰው ነው። በኢትዮጵያ ህዝብ ላይ የመጣው ማርቡርግ የሚባል አደገኛ ተላላፊ በሽታ ነው። ሚዲያዎች ውስጥ ተቆጣጥሮ በዚህ ደረጃ ጋዜጠኞች ይህን ሁሉ ሲፈጽሙ የኢትዮጵያ ህዝብም ማህበረሰቡም ዝም ብሏል እና እኔ የሚያሳስበኝ መንግስት አለን ብላችሁ የተቀመጣችሁ የኢትዮጵያ ህዝብ ሆይ እንድታስተውሉ ነው። የሃይማኖት ተቋማቶች የሃይማኖት እምነት ተከታዮች በርከት ያላችሁ ብዙ ትኖራላችሁ። የእምነት አባቶች ዋጋ መክፈል ዋጋ መክፈል እውነቱን መናገር ፈርተው አይኖ ይሄ የሰማዕትነት ጊዜ ነው። አሁን አሩሲ ላይ፣ ኦሮሚያ ክልል ላይ ኦርቶዶክስ ቤተክርስቲያን እየተቃጠለች እየተገደለች ነው ያለችው ይሄ የሃይማኖት እስልምናና በክርስትና ግጭት እንዲፈጠር እየሰራ ያለው መንግስት ስራዊ ስርዓት ነው። የግብረ ሰዶም መስፋፋት የመንግስታዊ ተቋማት ወይ የመንግስቱ ከፍተኛ ስራ ነው። ማህበረሰብ እንደ ማህበረሰብ የሞራል ድቀትና ውድቀት እንዲደርስበት ምንድን ነው ብሎ እንዳይጠይቅ ራሱን ኢኮኖሚካሊ አድቀውት ሞራሊ አድቀውት ይሄ ተላላኪና ብሎ ራሱን በገንዘብ የሚሸጥ ትውልድ እየፈጠሩ ነው ያለው መንግስት የሚባለው ህብረተሰቡ ጤና ይልቅ የአንድ ፋኖ የአንድ መንደርተኛ ፋኖም አይደለም ተላላኪ ከርቶ መግባት ያስደስተዋል እና ለኢትዮጵያ ህዝብ የሚያስብ ለአማራ ህዝብ የሚያስብ ለኦሮሞ ህዝብ የሚያስብ ተቀመጠ ተብሎ የተዘጋጀ መንግስት እንደሌለ አውቃችሁ፣ ይሄንን ስርዓት ለመለወጥ በሚደረገው ማንኛውም ትግል ላይ መንግስት የሚሰጠውን ፋኖዎች ወደ መንግስት ማሌዱም ምንም መንግስት ራሱ አደራጅቶ ግን የሕፃናትን እያፈነ ማህበረሰቡን ሽብር እየፈጠረ ያለው ማህበረሰቡን በድሮን እየቀጠቀጠ ያለው የወንበዴው ስርዓት ግን ለመቀጠልና የራሱን ህልውና ለማረጋገጥ እንጂ የኢትዮጵያ ህዝብ ቀጠለ፣ የኢትዮጵያ ህዝብ ተከብሮ ኖረ፣ ዳር ድንበር ምናምን ሀገራዊ የሚባሉ ነገሮች የማያሳስቡት የሚያሳስበው የዛቸው የወንበር ጉዳይ ላይ ወንበር ላይ ቁጭ ብሎ መልካም ይሰራል። የደም ማፍሰስ ንጹሀንን የማስጨፍጨፍ የባህል የኢትዮጵያ ባህል ወግን የሚያጠፋ ሆኖ ነው ያገኘሁት። እናንተም ዙሪያ ጥምጥሙን ተመልከቱት፣ የሚሰራውን ይሁት። ከማስረሻ ሰጤ ይልቅ መርቡርግ ያሰጋኝ።